አላ እውነት ነው። ሕይወቴን ለአንተ ብያለሁ አምላክ የኔ ጌታ የታገኛለሁ። ከልብ አምላክ ዳዊት የተወሰደ ቃል ነው። ልበ አምላክ ዳዊት በመዝሙሩ አንዱ የሚታወቅበት ነገር ቢኖር እግዚአብሔርን የመናፈቁ ነገር ነው። ማለት በዚህ መዝሙር ላይ አይታችሁ ከሆነ ሁለት ነገር ነው የምናየው። የመጀመሪያው አንደኛው የሕይወት ውሳኔን እናያለን። አሁን አንዳንዴ ለንስሐ የምንቸገረው እግዚአብሔር ፊቱን አዙሮብን ይቅር የማይለን አምላክ ሆኖ አይደለም፣ መወሰን ስላቃተን ነው። ሕይወቴን ለአንተ ብያለው ማለት ስላቃተን ነው። አምላኬ ሆይ የራሴን ኑሮ ለማሳመር ብዙ ጣርኩ፣ ብዙ ለፋው፣ ብዙ ሮጥኩ ብዙ ደከም። ውበቴ አንተ ነህ፣ ኃይሌ አንተ ነህ፣ ጉልበቴ አንተ ነህ። አንተ አሰማምረው። እዚያ እንደዘመርነው እግዚአብሔር ሆይ ቤትን ስራ፣ አንተ አሰማምረው። የሰው ልጆች ሀሳብ ብቻውን ከንቱ ነው ማለት ነው። ህይወቴን ለአንተ ማለት ህይወቴን ለአንተ ማለት አምላኪ ሆይ ካለመኖር ወደ መኖር ያመጣኸኝ አንተ ነህ። ዛሬ ህይወቴን የምታኖር አንተ ነህ። የደገፍከኝ አንተ ነህ፣ ያቆምከኝ አንተ ነህ። ለአንተ ህይወቴን ሰጥቻለሁ ማለት ነው። ወጣትነት ቢሆን ሽምግልና ቢሆን ትዳር ቢሆን የብቸኝነት ህይወት ቢሆን ሕይወቴን ለአንተ ብያለሁ ሰጥቻለሁ። እግዚአብሔር ወይ በምጓዝበት ስፍራ በሸለቆ ይሁን፣ በተራራ በእንባ ውስጥ ይሁን፣ በደስታ አምላኪ ሆይ ከአንተ ጋር እጓዛለሁ ነው፣ ሕይወቴ ለአንተ ብያለሁ። የሚቀጥለው አምላክ ሆይ የእኔ ጌታ የት አገኛለሁ ማለት መናፈቅ ነው። ይችን አሁን እያደረግናት ያለችውን ነገር መናፈቅ ነው። ይሄ የሚከናወነውን ነገር እንደ አንድ የሃይማኖት ስርዓት ብቻ ካየነው በጣም ከባድ። በጥንት ዘመን ለአንዲት ሳምንት ለአንዲት ቀን ከቅዱስ ቁርባን መለየትን ምዕመናን የሞት ፍርድ አድርገው ነበር የሚቆጥሩት። ለአንዲት ሰከንድ ለአንዲት ቀን ቅዳሴ አስቀድሰው ቅዱስ ቁርባን ሳይቀበሉ ከሄዱ ሞት እንደተፈረደባቸው አድርገው ነበር የሚቆጥሩት። በዚህ ሰዓት በዛሬው ዕለት ቅዱስ ቁርባን ያልተቀበላችሁ ሰዎች ይህ ስሜት ካልተሰማችሁ ገና የወንጌሉ ቃል አልገባንም ማለት ነው። ምክንያቱም የክርስቶስ የማዳኑ ምስጢር ፍጻሜው ይሄ ነው፤ እርሱ በእኛ ሊኖር እኛም በእርሱ ልንኖር። ሥጋዬን ይበላ፣ ደሜን ይጠጣ የዘላለም ሕይወት አለው። እኔ በእርሱ ኖራለሁ፣ እርሱም በእኔ ይኖራል። አምላክ ሆይ እኔ ጌታ ሥጋህን ደምህን እስከምትቀበል ድረስ ናፍቄያለሁ ማለት ነው። የታገኛለሁ ማለት ይሄ። ክርስቶስ የሌለበት ስፍራ የለም አይደል? ክርስቶስ የሌለበት ስፍራ የለም። ለበ አምላክ ዳዊት እንዳለ ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ታች ብወርድ አንተ በዚያ አለ። አንተ የሌለበት ስፍራ የለም ነው ያለው። ክርስቶስ የሌለበት ስፍራ የለም። አምላካችን የሌለበት ስፍራ የለም። አምላኪ ሆይ እናፍቅሃለሁ፣ ወይ የት አገኝሃለሁ? ጌታ ያችን ቅዱስ ቁርባንን የምቀበልባትን ሰዓት ቃልህን የምሰማበትን ሰዓት እናፍቃለሁ ማለት ነው። ይህንን ለማድረግ ታዲያ ምንድን ነው ምንድን ነው ማድረግ ያለብን? ምንድን ነው ቅድመ ሁኔታ? ከበደሌ አንጻኝ፣ በቃ የልባ አምላክ ዳዊት መዝሙር ሀምሳ ከበደሌም አንጻኝ ደግሞ ከኃጢአቴ፣ ቅድም የዘመርነው ማለት ነው። ከበደሌም አንጻኝ ደግሞ ከኃጢአቴ፣ በመንፈስ ይታደስ መላው ሰውነት። አዲስ አድርጎ የሚሰራን አምላክ አለ። አሰማምሮ የሚሰራን አምላክ አለን። እናንተ ምዕመናን እንድትሰሙ ይፈልጋለሁ። በምንም ተአምር ሰማይ ዝቅ መሬት ከፍ ቢል፣ እናንተ በጉልበታችሁ እናንተ በአቅማችሁ ለንስሐ መድረስ አትችሉም። የንስሐ ሕይወትን የሚሰጥ እግዚአብሔር መንፈስ ቅዱስ ነው። ከእናንተ የሚጠበቀው ውሳኔ ነው፣ ማረኝ ማለት ነው የሚሰራን እርሱ ነው። የሚለውጥን እርሱ ነው። የሚቀይር እርሱ ነው። ነገሮችን የሚያሳምር እርሱ ነው። ጌታ ሆይ ማረኝ ማለት ነው። እኔና እናንተ ልብ አምላክ ዳዊት ያለ ይህንን ነው። ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ። መንፈሰ ርቱዐ ሐድስ ውስጠ ከርስየ፣ የቀናውን መንፈስ በውስጤ አዲስ፣ ልቤን አዲስ አድርገው። ፍጥር ሊተ እግዚኦ ልበ ንጹ አቤቱ አዲስ ልብን ፍጠርልኝ፣ ንጹሕ ልብን ፍጠርልኝ። እኔና እናንተ ያንን ጸሎት ነው ማድረግ። መለወጥ የሚችል እሱ ነው፣ ያውቅበታል፣ አይደለም የእኛን ሕይወት ማደስ። እኛን እኮ ያቆመን እሱ እኮ። ትንፋሹ ቢመንስ ሁላችንም ውት ነን፣ ፊቱን ቢያዞር ሁላችንም ባዶ ነን። ያቆማችሁ ሩጫችሁ መስሏችኋል ያቆማችሁ ብልጠታችሁ መስሏችኋል። በእርሱ ፊት ያቆመን የእኛ ጥረት መስሎናል። ምህረቱ ነው ያቆመን፣ ቸርነቱ ነው ያቆመን፣ በጎነቱ ነው ያቆመን፣ አባትነቱ ነው ያቆመን። ስለዚህ ንጹሕ ልብን ፍጠርልኝ፣ ከበደሌም አንጻኝ ደግሞ ከኃጢአቴ በመንፈስ ይታደስ መላ ሰውነት። የተቸገራችሁበትን ነገር ለሱ ማስጠት! ትዳራችሁን ቢሆን ስራችሁን ቢሆን ኑሯችሁን ቢሆን፣ ምናልባት በዚህ ሰዓት ምስቅልቅል ያለ መስሎ የሚታያችሁን ነገር ሰይጣን እግዚአብሔር ልክ ይቅር እንደማይለው አድርጎ ሊያሳየን ይፈልጋል። በዚህ ሰዓት ለእግዚአብሔር ሰጡት። እሺ ይሄስ በሉና ለእግዚአብሔር አቅርቡለን፣ እሱ ያውቅበታል። የእናንተ ስራ ወደ እርሱ መምጣት ነው። የእናንተ ስራ ወደ እርሱ መምጣት ነው ወደ ቅዱስ ስጋ ወደ ክቡር ደሙ መምጣት ነው። ክርስቲያኖች ናችሁ፣ የእግዚአብሔር ልጆች ናችሁ። የእንጀራ ልጆች አይደላችሁ። በዚህ ቦታ ላይ አንዱ የእግዚአብሔር ልጅ ሌላው የእንጀራ ልጅ የለም። የስላሴ ልጆች ናችሁ። እግዚአብሔር ወልድ በመስቀል ላይ ዋጋ የከፈለላችሁ ናችሁ። ዋጋ ተከፍሎልናል፣ አድኖናል፣ ረድቶናል። ወደዚህ ጌታ መቅረብ ያለብን ሁላችንም ነን። እስከ መቼ ተመልካች የምንሆነው? እስከ መቼ የእሱን ማዕድ የምንረግጠው? ስጋውን እንካችሁ ሲለን ቆይ ቆይ ቆይ፣ ሌላ ጊዜ፣ አሁን ጊዜ የለኝም የምንለው እስከ መቼ ነው? እስከ መቼ በትዳራችሁ የምንቀናባችሁ? እስከ መቼ ለምንድን ነው ወደ ክርስቶስ ስጋና ለምን ማንቀርበው? ለየት ተቀን በእግዚአብሔር ወደ እግዚአብሔር ቤት የምትመጡ የምናያችሁ ደፋ ቀና የምትሉ ለእግዚአብሔር ቤት ነገር ግን ከስጋው ደግሞ እራሳችሁን የምታርቁ እስከ እስከመቼ ክርስቶስ ሞቶልሃል። ክርስቶስ ሞቶልሻል። ስጋውና ደሙ መድኃኒት ነው። ስጋውና ደሙ ህይወት ነው። ስጋውና ደሙ በረከት ነው። ሰይጣን የሚያወራውን እንዳትሰሙ የመንደር ወሬ እንዳትሰሙ። ስጋ ወደሙ ከተቀበላችሁ ትቀሰፋላችሁ፤ የዲያብሎስ ወሬ ነው። የዲያብሎስ ወሬ ነው። ኢትዮጵያውያንን ከስጋ ወደሙ እያራቀ ያለ የዲያብሎስ ወሬ ነው። ስጋ ወደሙ መድኃኒት ነው። ስጋ ወደሙ መድኃኒት ነው። ልንቀበለው ይገባል። ልንበላው ይገባል። የሚከብደን ነገር ካለ ከመምህራናችሁ ጋር ተነጋገሩ። ከእኛ ጋር ተነጋገሩ። ኑ ቁጭ እንበል። እግዚአብሔር ራሱ ያለውን እንገራችሁ። ኑ እንዋቀስ ነው ያለው። አፋፍ ላፋፍ ሆናችሁ አይቅር አትለኝም፣ አትበሉኝ። ኑ እንዋቀስ። ኃጢአታችሁ እንደ አለላ ብትቀላ እንደ ባዘቶ ትሆናለች። አጠራችኋለሁ፣ አነጻችኋለሁ። እምቢ ብትሉ ግን አስፈሪ ነው ነው የሚለው። ስለዚህ እግዚአብሔር ይርዳ። ወደ ሥጋው ደግሞ እንድንቀርብ እግዚአብሔር ይርዳ። በከንቱ ከመመላለስ እግዚአብሔር ይርዳ። ቅዱስ ሥጋውን ክቡር ደግሞ ለመቀበል ያውቃል።